ሰላም ውድ የቻናላችን ተከታታዮች፣ ዛሬ ከማትሪክ የተወጣጡ የጂኦግራፊ ጥያቄዎችን ይዘን መጥተናል። አብራችን ቆዩ። ነምበር ዋን ዊች ፊቸር ኢስ ዶሚናንትሊ ፋውንድ ኢን አፍሪካ ዛኔ ኢን ዩሮፕ፣ ኤ ሂልስ፣ ቢ ማውንቴን፣ ሲ ፕሌቱ፣ ዲ ፕሌንስ። ስለዚህ ከእነዚህ ላንድ ስኬፖች መካከል አፍሪካ ውስጥ በብዛት የሚገኘው የትኛው ነው ነው ጥያቄው ስለዚህ

ምንድነው? ጥያቄው ፖዚቲቭሊ አፌክት የሚያደርገው ደግሞ ለሂውማን ሴትልመንት አመቺ የሆነው የትኛው ነው? ነው ጥያቄው። ኤክስፓንሽን ኦፍ ኢንዱስትሪ፣ ያው ኢንዱስትሪ በተስፋፋ ቁጥር ሰዎች ይፈነቀላሉ ቢኮዝ ለኢንዱስትሪው የሚሆን መሬት ስለሚፈለግ ማለት ነው። ስለዚህ ኔጌቲቭሊ ነው አፌክት የሚያረገው። ሃይ ፖፑሌሽን ግሮዝ ሬት፣ የሰው ቁጥር እየጨመረ በሄደ ቁጥር ሴትል ማድረጊያ ቦታም ሊታጣ ይችላል ቢኮዝ መሬቱ ከሚችለው በላይ ከሆነ ሬቱ ማለት ነው እንደገና ዲ ደግሞ ሃይ ሪሊፍ እና ሂሚዲቲ ከፍተኛ የሆነ ላንድስኬፕ ሲኖረው እና ፕለስ ደግሞ ሂሚዲቲ ከፍተኛ ሲሆን ነው። ስለዚህ መልሳችን ምን ይሆናል? ኦፕቲመም ቴምፕሬቸር እና ሬንፎል ኦፕቲመም ማለት አመቺ ማለት ነው። በቃ መካከለኛ የሆነ ለሁሉም የሚሆን አይነት ቴምፕሬቸር እና ሬንፎል ሲኖር ነው የሚለን። ስለዚህ ቢ ይሆናል መልሳችን ማለት ነው። ሶስተኛ ዊች ስፌር ኦፍ ዘ ርዝ ኮንቴንስ ኢምፖርተንት ሚኔራልስ ሚኔራል የሚይዘው ኦር ደግሞ ሚኔራል የሚገኝበት ስፌር ኦፍ ርዝ ምን ይባላል ነው? አትሞስፌር፣ ባዮስፌር፣ ሊቶስፌር እና ሃይድሮስፌር። አትሞስፌር ማለት ያው ጋዞች ያሉበት ነው። ባዮስፌር ባዮ ማለት ላይፍ ማለት ነው። ስለዚህ ሊቪንግ ቲንግስ የሚኖሩበት ቦታ ማለት ነው ባዮስፌር። ሃይድሮስፌር ማለት ምን ማለት ነው? ሃይድሮ ማለት ውሃ ማለት ነው። ቴርፎር መልሳችን ምን ይሆናል ማለት ነው ሲሆና ሊቶስፌር ኢምፖርታንት ሚኒራሎች ማዕድኖች የሚገኙበት ስፌር ኦፍ ደ ኤርዝ ነው ማለት ነው። ነምበር ፎር ሃው ኢዝ ኮንቬንሽናል ሬንፎል ፎርምድ? ኤ ወይን ዋርም እና ድራይ ኤር ዲሴንድ ማውንቴን። ዋርም እና ድራይ ማለት ማለት ነው ሞቃትና ውሃ እርጥበት የሌለው ማለት ነው። ኤ ላይ ያለው ምርጫ ማለት ነው። ቢ ደግሞ ወይን ኮልድ ኤንድ ዋርም ኤር ማስ ሚት አት ፍሮንት ኮልድና ቀዝቃዛና ሞቃት አየሮች ሲገናኙ ነው የሚፈጠረው እያለ ነው። ሲ ወን ድራይ ኤር ፎርስ ቱ ራይዝ አባፍ ደ ማውንቴን ድራይ ኤር ማለት እርጥበት የሌለው ማለት ነው። ስለዚህ እሱ አባፍ ደ ማውንቴን ራይስ ሲያደረግ፣ ከተራራ በላይ ራይስ ሲያደረግ ነው እያለ ያለው። ዲ ወን ሞይስት እና ለስ ዴንስ ኤር ኢዝ ፎርስ ቱ ራይዝ አፕዋርድ። አሁን እዚህ ጋር ዝናብ እንዲፈጠር ምን ያስፈልጋል? ሞይስቸር ያለው እርጥበት ያለው ኤር ነው የሚያስፈልገው። ስለዚህ ምርጫዎቹን ስታነቧቸው ማንን ከኤስ ከሲ ያሉት ድራይ እያሉ ነው። ስለዚህ እነሱን እናስወግዳለን ማለት ነው። ለስ ዴንስ ማለት ደግሞ እዚህ ጋር ያለው ምንድን ነው? ዌን ሞይስት ኤን ለስ ዴንስ ዊች ኢዝ ዋርም ማለት ነው። ስለዚህ እነሱ እንደዚህ አይነት አየር ራይስ ሲያደርግ አፕዋርድ ምን ይፈጠራል ማለት ነው? ሬንፎል ይፈጠራል ማለት ነው። ስለዚህ መልሳችን እንዲህ ይሆናል ነምበር

እሺ ስድስተኛው ጥያቄ ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ኢፌክት ኦፍ ክላይሜት ኢን ትሮፒካል ኤሪያስ ትሮፒካል ኤሪያ ማለት አራውንድ ኢኩዌተር የሚገኙት ኤሪያዎች ማለት ናቸው ትሮፒካል ኤሪያ የምንላቸው ስለዚህ እነሱ ውስጥ ኢፌክት ኦፍ ክላይሜት የሆነው የትኛው ነው ነው ፍሪኩንሲ ኦፍ ድሮውት በተደጋጋሚ ድርቅ መከሰት ማለት ነው ዴን ስኖ ካቨር አለ በበረዶ መሸፈን ክሮፒልድ እንደገና ደግሞ ፕሪዲክተብል ሬንፎል። ስለዚህ አሁን ትሮፒካል ማለት ልክ አፍሪካ እና ኢትዮጵያም ትሮፒካል ካንትሪ ናት። እንደዚህ አይነት ሀገራት ላይ ያለው ክላይሜት ቼንጅ ምን አይነት ኢፌክት አለው ነው ጥያቄው። ስለዚህ መልሳችን ምንድን ነው? ይሄ ይሆናል። ድርቅ ነው በብዛት ያለው። ለምንድን ነው ድርቅ በብዛት ያለው? አብዛኛውን ጊዜ ሙቀት ስለሆነ ድርቅ የመከሰት እድሉ ከፍተኛ ነው። ትሮፒካል አካባቢ ማለት ነው። ስኖ ከቨር ምናምን ያው አፍሪካ ውስጥ ብዙ የሚስተዋል ነገር አይደለም። ለምንድን ነው የማይስተዋለው? ትሮፒካል ካንትሪዎች በአብዛኛውን ጊዜ በበረዶ የመሸፈን እድላቸው በጣም ዘቅተኛ ነው። ኦልሞስት ነን ማለት ይቻላል ማለት ነው። ለዚህ ለዛ መልሳችን ምን ይሆናል? ፍሪኩዌንሲ ኦፍ ድሮውት ይሆናል ማለት ነው። ኦኬ ቱንድራ ሪጅን ከነዚህ ውስጥ ቱንድራን የሚገልጸው የትኛው ነው? ኢትስ ፋውንድ ኢን ቦዝ ኖርዝ እና ሳውዝ ኢኩዌተር፣ ከኢኩዌተር ኖርዝ ና ሳውዝ ይገኛል ቦዝ ሁለቱም ጋር ማለት ነው። ሁለተ ቢ ኤሪያ ኦፍ ሎው ስኖ ካቨር ን ዌር ቶል ፕላንትስ ግሮ፣ ብዙ የበረዶ ክመር የሌለው ና ትላልቅ ፕላንቶች ላይክ ትሪስ ማለት ነው የሚበቅሉበት ነው ይለናል። ሲ ኤደንስሊ ፖፕሌትድ ሪጅን ነው ይለናል። ዲ ኤሪያ ዊዝ ሎው ቴምፕሬቸር ን ሬንፎል ስራውት ተየር ማለት ነው። ስለዚህ ቱንድራ ወይንም ደ ኮልድ ዴዘርት የምንለው አይነት ልክ እንደ አንታርክቲካ አይነት እንትን ካራክተሪስቲክ ያለው ማለት ነው። ስለዚህ ከነዚህ ውስጥ መልሳችን ምንድነው? ኖርዝና ሳውዝፍ ኢኩዌተር አይገኝም። ቢኮዝ ቱንድራ ማለት በበረዶ የተሸፈነ ነው። ኖርዝና ሳውዝፍ ኢኩዌተር ደግሞ ያለው ካራክተሪስቲክ እንደዛ አይደለም። ዴንስ ሎ ስኖ ከቨር አለው ይለናል እዚህ ጋር በቃ፣ ይሄኛው ከመጀመሪያው ያፈርሰዋል። ሎ ስኖ ከቨር አይደለም ያለው፣ ኦልሞስት የበረዶ ግግር ነው። ሲ ዴንስሊ ፖፑሌትድ ሪጅን ነው ይለናል which is false። ብዙ ለመኖር አመች የሆነ ቦታ አይደለም። ለዚህ መልሳችን d ይሆናል ማለት ነው። number 8 which economic activity involves top level of decision making። በጣም ከፍተኛ ውሳኔዎች የሚወሰኑበት ኢኮኖሚክ አክቲቪቲ የትኛው ነው? ኳተርናሪ፣ ሴኮንዳሪ፣ ፕራይማሪ እና ቴርሻሪ። ያው ኢኮኖሚክ አክቲቪቲ ለአራት ይካፈላል እንደምናውቃው። ዘ ፈርስት ዋን ፕራይማሪ የምንለው ላይክ ማይኒንግ አግሪካልቸር ምናምን እነዚህ ሮ ፕሮዳክት የሚገኝባቸው አይነት አክቲቪቲዎች ከሆኑ ፕራይማሪ እንላቸዋለን። ሁለተኛው ምንድነው? ሰከንደሪ ሰከንደሪ ኢኮኖሚክ አክቲቪቲ ምንለው ደግሞ ማኑፋክቸሪንግ፣ እነዚህ ፕራይማሪ ላይ ያገኘናቸውን ሮ ፕሮዳክትስ ኦር ሮ ማቴሪያልስ ወደ ምን መቀየር ነው ወደ ማኑፋክቸርድ ጉድስ መቀየር ማለት ነው ሰከንደሪ ላይ። ቴርሸሪ ምንለው ደግሞ ሰርቪስ ጊቪንግ ናቸው፣ አገልግሎት የሚሰጡ ተቋማት ከሆኑ ቴርሻሪ እንላቸዋለን። ነምበር ፎር ላይ ኦር ኳተርነሪ የምንለው ኢኮኖሚክ አክቲቪቲ ግን እነዚህ አሁን ጥያቄው ላይ ያለው ቶፕ ሌቭል ኦፍ ዲሲሽን ሜኪንግ፣ እነዚህ ሃየር ሌቭል ሪሰርቾች ምናምን የሚሰራበት ነው ኳተርነሪ የምንለው ማለት ነው። ስለዚህ ኳተርነሪ ሌቭል ኦፍ ኢ ሚን ቶፕ ሌቭል ኦፍ ዲሲሽን ሜኪንግ የሚሰራው የት ነው? ኦር የማን ፓርት ነው? ኳተርነሪ ኢኮኖሚክ አክቲቪቲ ላይ የሚገኝ ነው ማለት ነው። መልሳችን ኤ ነው።

ብድር በማመቻቸት ዲ ደግሞ ክሬቲንግ ሃይ ታክስ ሬት የታክስ ሬታቸውን ከፍ በማድረግ። ስለዚህ ከነዚህ ውስጥ ግሎባላይዜሽን ለነዚህ ለአንዲቨሎፕድ ኦር ለዲቨሎፒንግ ካንትሪስ በምን መልክ ነው ሰፖርት የሚያደርገው ማለት ነው? ብድር በማመቻቸት ነው። ስለዚህ እነሱ ብድር ከወሰዱ በኋላ ለዲቨሎፕመንት ፐርፐስ ያውሉታል ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። አስረኛው uh, which corruption is committed by a public official to make decisions by receiving money ብር ተቀብለው ዲሲሽን እንዲ ኦር የሆነ ውሳኔ እንዲወስኑ የሚያደርጉበት ሜትድ የትኛው ነው? ኦር የሙስና አይነት ማለት ነው ብራይበሪ አለ፣ ቴፍት አለ፣ ስቲሊንግ አለ፣ ቡልጋርሊ የምንለው አለ ማለት ነው ስለዚህ ጥያቄው ስፔሲፊክሊ ምንድን ነው ላይክ ጉቦ እንደምንለው ማለት ነው ኢንኮመን ወርድ ብር በመቀበል ከዛ በኋላ የሆነ ዲሲዥን እንዲወስኑላቸው የሚያደርጉት በምናቸው ነው በብራይበሪ አማካኝነት ነው ማለት ነው ስለዚህ ብራይበሪ የምንለው ታይፕ ኦፍ ኮራፕሽን ደን ግን በምንድ ነው ስፔሲፊክሊ ብር በመቀበል የሆነ ብር ይቀበሉና የሆነ እነሱ የሚፈልጉት ነገር እንዲፈጽሙላቸው ይሆናል ማለት ነው

አርባናይዜሽን ማለት ነው ማለት ነው የከተማ መስፋፋት ማለት ነው። አርባን ማለት ከተማ ማለት ነው። ዴን አርባናይዜሽን ማለት ደግሞ ኢትስ ፕሮሰስ ማለት ነው። የከተማ ማስፋፋት ፕሮሰስ ነው። ስለዚህ ሌቭል ኦፍ አርባናይዜሽን አለማችን ላይ የሚገኘውን አርባናይዜሽን ዲስክራይብ የሚያደርግልን ከነዚህ ውስጥ የትኛው ነው? ይ ላይ ዩሮፕ አር ደ ሰኮንድ ሃይስት ፐርሰንቴጅ ኢን አርባን ፖፕሌሽን። አርባን ፖፕሌሽን ማለት ከተማ ውስጥ የሚኖር ህዝብ ማለት ነው። ስለዚህ

ፖፑሌሽን አላቸው ይለናል። ይህ ደግሞ አፍሪካ ሃይስት አርባን ፖፑሌሽን ይለናል ማለት ነው። ስለዚህ ሲናዲ ባይ ዲፎልት አይሆንም። ምክንያቱም አፍሪካ በብዛት ዴቨሎፒንግ ካንትሪስ ነው ያላት፣ ዊች ኢዝ አፍሪካ ውስጥ ያሉት ካንትሪዎች በብዛት ዴቨሎፒንግ ካንትሪስ ናቸው። ዴቨሎፒንግ ካንትሪስ ላይ ደግሞ ብዙ ሰው አርባን ላይ አይኖርም፣ ወይም ከተማ ላይ አይኖርም። ስለዚህ ሲናዲ ይወጣሉ ማለት ነው። ስለዚህ የሚያሻማን የትኛው ነው? ዩሮፕ የሚለው እና ጃፓን የሚለው ስለዚህ ዩሮፕ ዝ ሃይስት ፐርሰንቴጅ ሰንድ ሃይስት ፐርሰንቴጅ የሚለን ፎልስ ይሆናል። በአርባናይዜሽን ሃይስት ፐርሰንቴጅ ኦፍ አርባን ፖፑሌሽን ያላት ጃፓን ናት። ስለዚህ መልሳችን ቢ ነው ማለት ነው። ኦኬ አስራሶስተኛው ጥያቄ ዊች ን ፍ ፎሎዊንግ ኢዝ ኖት ስኮፕ ኦፍ ጂኦግራፊ ከሚያጠናው ፓርት ውስጥ ያልሆነው የትኛው ነው? ኤ ስፓሻል ዲስትሪቢሽን ኦፍ ፌኖሜና እነዚህ የሚፈጠሩ ነገሮች እነሱን ከምን ጋር ከስፓሻል ዲስትሪቢሽን ጋር ሪሌት እያደረገ ይነግረናል ማለት ነው። ቢ ሪሌሽንሽፕ ቢትዊን ናቹራል ንድ ሂዩማን ሲስተምስ ናቹራል፣ እነዚህ ተፈጥሯዊና ሰው ሰራሽ የሆኑ ሲስተሞች ያላቸውን ሪሌሽን ወይም ግንኙነት ይነግረናል ነው። ሲ ሂዩማን ኢቮሊሽን የሰው ልጅ እንዴት እንደመጣ ነው ይነግረን ይለናል። ዲ ፓተርን ሲስተም ኦፍ ጂኦግራፊካል ፌኖሚና

ዲ ዲክሪዝ ኢን ፕሮዳክቲቪቲ ይለናል። ስለዚህ ሊችንግ ማለት ምን ማለት ነው? አሁን ኤ እና ቢ ላይ ያሉት ነገሮች ተመሳሳይ ሊመስሉ ይችላሉ። ዊች ኢዝ ኤ ላይ ምን ይላል? ዘ ሪሞቫል ኦፍ ሶሊብል ሚኒራልስ ፍሮም ሶይል ባይ ዋተር ፓሲንግ ስሮ ኢት። ውሃ ሲያልፍ የሆነ ውሃ፣ ፈሳሽ ውሃ ሊሆን ይችላል ኦር የዝናብ ውሃም ሊሆን ይችላል። ኤኒ ውሃ ሶይል ላይ ያለውን ሶሊብል የሆነ ሚኒራል፣ ሶሊብል ማለት በውሃ መሟሟት የሚችል ማለት ነው ስለዚህ በውሃ የሚሟሟ ሚኔራሎችን ጠራርጎ ይዞ ሲሄድ ነው የሚለው ቢ ደግሞ ኢሮዥን ኦፍ ሶይል ባይ ዋተር የአፈር መሸርሸር በውሃ ውሃ ሲያልፍ ሸርሽሮት ሲሄድ አፈሩን ነው የሚለው ስለዚህ ሊቺንግ ማለት ግን ምን ማለት ነው እነዚህ ሶልብል ሚኔራልስ የምንላቸው በውሃ የማማሟት አቅም ያላቸውን ሚኔራሎች ጠራርጎ ሲሄድ ነው ስለዚህ መልሳችን ማን ይሆናል ማለት ነው ኤ ላይ ያለው ይሆናል ማለት ነው። ሲናዲ አይሆንም። ሪሞቫል ኦፍ ኒትረንት ሩ ኮንቲኒስ ካልቲቬሽንም ሊቺንግን አይገልጽም። ዲክሪዝ ኢን ፕሮዳክቲቪቲ ደግሞ ይሄ በተለይ ዲ ላይ ያለው ኢፌክት ኦፍ ሊቺንግ ሊሆን ይችላል። አንድ ቦታ በጣም ሊችድ ከሆነ ፕሮዳክቲቪቲው ሊቀንስ ይችላል እንጂ ሊቺንግን ዳይሬክትሊ የሚገልጽልን ሴንቴንስ አይደለም ማለት ነው። ኦኬ አባውት 98 ፐርሰንት ኦፍ ደ ወርልድ ኖን ዲፖዚት ኦፍ ኦኬ አፍሪካ ውስጥ ያለው ዘጠና ስምንት ፐርሰንቱ አለማችን ላይ ከሚታወቁት ዲፖዚቶች አፍሪካ ውስጥ የሚገኘው የትኛው ነው ነው የሚለው አባውት ናይንቲ ኤት ፐርሰንት ኦፍ ወርልድ ስኖን ዲፖዚት ኦፍ ዋን ኦፍ ተፎሎዊንግ ኢዝ ፋውንዲን አፍሪካ። ዘጠና ስምንት ፐርሰንት የሚሆነው አለም ውስጥ ካለው ናይንቲ ኤት ፐርሰንት የሚሆነው ዲፖዚት አፍሪካ ውስጥ የሚገኘው የትኛው ነው ነው ክሮሜም አለ ዩራኒየም አለ ጎልድ አለ ማንጋኒዝ አለ። ስለዚህ አፍሪካ ምንድናት ክሮሚየም ሪች ኮንቲኔንት ናት። በጣም በብዛት ክሮሚየም የሚገኝባት ኦልሞስት ናይንቲ ኤይት ፐርሰንት አስቡት። ከወርልድ ከአለማችን ጠቅላላ ናይንቲ ኤይት ፐርሰንት ኦፍ ክሮሚየም ዲፖዚት የሚገኘው የት ነው ማለት ነው? አፍሪካ ውስጥ ነው ማለት ነው። ስለዚህ መልሳችን ኢ ይሆናል። ስለነበረን ቆይታ አመሰግናለሁ። ዶንት ፎርጌት ቱ ሰብስክራይብ ላይክ ሼር እያደረጋችሁ ፕላስ ኖቲፊኬሽኗን በማብራት አዳዲስ ቪዲዮዎች ስንለቅ ኖቲፋይ የሚያረጋችሁ ይሆናል። ሌላም ደግሞ እንድንሰራላችሁ ምትፈልጉትን ር እንድናነሳላችሁ የምትፈልጉትን ርዕስ ኮሜንት ሴክሽን ላይ ያሳውቁን። ለነበረን ቆይታ አመሰግናለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ።